ከነቢያት ሁሉ ክብሩ ከፍ ከፍ ያለ ምግቡን ቅጠልንና ጤዛን ያደረገ አምሳያ የሌለውን ነበልባልን ያጠመቀ በጣፋጭ አንደበቱ ወንጌልን የሰበከና በቀኝ እጁ የመለኮትን ትኩሳት የዳሰሰ የመጥምቀ መለኮት የቅዱስ ዮሐንስ ታሪክ እነሆ። ቅዱስ ሉቃስ በወንጌሉ ምዕራፍ አንድ ላይ በይሁዳ ንጉሥ በሄሮድስ ዘመን ከአብያ የክህነት ምድብ የሆነ ዘካርያስ የሚባል አንድ ካህን ነበር፣ ሚስቱ ኤልሳቤትም ከአሮን ነገድ ነበረች። ሁለቱም የጌታን ትዕዛዝና ስርዓት ሁሉ ጠብቀው ያለነቀፋ የሚኖሩ እግዚአብሔር ፊት ጻድቃን ነበሩ። ይሁን እንጂ ኤልሳቤት መካን በመሆኗ ልጅ አልነበራቸውም፣ በማለት የቅዱስ ዮሐንስን እናትና አባት ያስተዋውቀናል። ካህኑ ዘካርያስና ቅድስት ኤልሳቤት ልጅ እንዲሰጣቸው እግዚአብሔርን ዘወትር በጸሎት ይጠይቁት ነበር። አንድ ቀን ዘካሪያስ እንደ ብሉይ ኪዳኑ ሥርዓት እጣን የማጠን ተራ ደርሶት ወደ ቤተ መቅደስ ሲገባ መልአከ እግዚአብሔር ከእጣን መሰዊያው በስተቀኝ ቆሞ ታየው። ዘካሪያስም ባየው ጊዜ በፍርሃት ተዋጠ። መልአኩ ግን ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል፣ ሚስት ኤልሳቤት ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለ፣ በእርሱ ተድላና ደስታ ታገኛለ፣ ብዙዎችም በእርሱ መወለድ ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናልና በማለት ማለት ከነገረው በኋላ ስለሚወለደው ልጅ አራት ነገሮች ነገረው። አንደኛ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አይጠጣ። በብሊኪዳና ለመሆን ለመሆንና እግዚአብሔርን ለማገልገል ከተለዩ በኋላ የሚያሰክር ነገር መጠጣት ክልክል ነበር። እግዚአብሔር መላክ ለሶንሶን እናት ትጸንሽ ያለሽ፣ እንደ ልጅም ትወልጃለሽ። እንግዲህ ተጠንቀቂ፣ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ እንዳጠጪ፣ በልጁም ራስ ላይ መላጫ የድረስበት፣ ልጁ ከእናቱ ማፀን ጀምሮ ናዝራዊ በመሆን ለእግዚአብሔር የተለየ ይሆናልና እንዳላት ማለት ነው። ቅዱስ ዮሐንስም ለእግዚአብሔር አገልግሎት ተለይቷልና የሚያሰክር ነገር አይጠጣም። ሁለተኛ በእናቱ ማሕፀን ሳለ በመንፈስ ቅዱስ ይሞላል። ሦስተኛ ከእስራኤል ወገን ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። አራተኛ ለጌታ የሚገባ ሕዝብ ለማዘጋጀት በኤልያስ መንፈስና ኃይል በጌታ ፊት ይሄዳል። ዘካርያስም ይህንን ከመልአኩ በሰማበት ወቅት እርሱ ሸምግሎ ሚስቱም አርጅታና የመውለጃ አልፎ በዚያም ላይ መካን ነበረችና ይህን በምን አውቃለሁ እኔ ሽማግሌ ነኝ ሚስቴም በዕድሜ ገፍታለች በማለት ጥርጣሬውን በጥያቄ መልክ አቀረበ በዚህም ጊዜ መላኩ እንዲህ አለው እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይህን እነግርህና ይህን የምስራች አመጣል ዘንድ ተልኬ ያለሁ ነው ጊዜውን ጠብቆ የሚፈጸመውን ቃሌን ስላላመንክ ይህ እስኪፈጸምበት ቀን ድረስ ድዳ ትሆናለህ መናገርም አትችልም በዚህም መሰረት ዘካርያስ አገልግሎቱን ፈጽሞ ሲወጣ መስማትም ሆነ መናገር አልቻለም ነበር። መልአኩ እንደነገረውም ሚስቱ ኤልሳቤት ጸነሰች። ይህ ከሆነ ከስድስት ወር በኋላ የቅዱስ ዮሐንስን መጸነስ ለዘካርያስ ያበሰረው መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ እመቤታችን ቅድስት ድንግል ማርያምን እንዲያበስር ተላከ። መልአኩ እመቤታችን ወዳለችበት ገብቶ እጅ እየነሳ ሰላም ለአንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች የተለይተሽ፣ አንቺ የተባረክሽ ነሽ፣ እግዚአብሔር ፊት ሞገስን አግኝተሻልና እያለ ከመሰገናት በኋላ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል፣ ለመንግሥቱ ፍጻሜ የለውም በማለት አምላክን ጸንሳ እንደምትወልድ አበሰራል። እርሷም መልሳ እኔ ወንድ ስለማላቅ ይሄ እንዴት ይሆናል ስትለው መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልልሻል። እነሆ ዘመድሽ ኤልሳቤት በእርጅና አወራት ወንድ ልጅ ጸንሳለች፣ መካን የተባለችውም ስድስተኛ ወሯን ይዛለች፣ ለእግዚአብሔር የሚሳነው ነገር የለምና አላት። እመቤታችንም እነሆ እኔ ለእግዚአብሔር ባሪያ ነኝ እንደ ቃል ይሁንልኝ፣ አለችው። በዚህም ቅስበት እግዚአብሔር ወልድ በተለየ አካሉ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማዕፀኗ ተጸነሰ ተዋሃደ። እመቤታችንም መልአኩ ስለ ኤልሳቤት የነገራትን ለማየት በዚያው ሰሞን ፈጥና ወደ ኤልሳቤት ሄደች። ወደ ዘካርያስን ቤት ገብታ ለኤልሳቤት ሰላም ስታቀርብላት እጅግ የሚያስደንቅ ነገር ተከሰተ። ኤልሳቤት የእመቤታችንን ሰላምታ በሰማች ጊዜ በማፀ ያለው ጽንስ ዘለለ። ኤልሳቤትም በመንፈስ ቅዱስ ተሞላች ድምጿን ከፍ አድርጋ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማሕፀን ሽንፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማሕፀኔ በደስታ ዘሏልና ብፁዕ ወቅዱስ አቡነ ሽኖዳ ይህንን አስመልክተው ባስተማሩት ትምህርት እንዲህ ብለዋል። ይህንን ታሪክ ሳስበው ሁለት ነገሮች ጥያቄ ሆኑብኛል። የመጀመሪያው ጽንሱ እንዴት በደስታ ሊዘል ቻለ የሚለው ሲሆን፣ ሁለተኛው ደግሞ እሷስ ቢሆን የዘለለው በደስታ መሆኑን እንዴት አወቀች የሚለውን። ነገሩ የመንፈስ ቅዱስ መሆኑን ስረዳ ግን እጹብ ብዬ አድንቄ ጥያቄን አቆማለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ አብርሃም ልጁን ይስሐቅን መሥዋዕት አድርጎ ባቀረበ ዕለት ተፈጸመውን ሲናገር፣ አብርሃም ቀኔን ለማየት ተስፋ በማድረግ ተደሰተ አየም ሐሴትም አደረገ ብሏል። በዚህም እለት የተፈጸመውም ይሄን ቅዱስ ዮሐንስ ነቢያት በሙሉ ተስፋ ያደርጉት የነበረውን የጌታን ቀን በማዕፀን ሆኖ ተመለከተና ፈጽሞ ተደሰተ። ያደረገው ነገርም የናፈቀውን ሰው ያገኘ ህፃን ሮጦ ወደዚያ ሰው እንደሚሄደው ያለን። ቅዱስ ያሬድ ደግሞ በድጓው ገና በእናቱ ማዕፀን ሳለ አውቆ የመካኒቱ የኤልሳቤት ልጅ ድንግሊቱ ለመቤታችን ልጅ ሰገደ ይላል። ኤልሳቤት የመውለጃዋ ቀን ደረሰ። ወንድ ልጅም ወለደች። በስምንተኛውም ቀን ጎረቤቶቿና ዘመዶቿ ሕፃኑን ሊገርዙት መጡ። በአባቱም ስም ዘካርያስ ሊሉት ፈለጉ። እናቱ ግን ለዘካርያስ በቤተ መቅደስ የሕፃኑ ስም ዮሐንስ ይባላል ብሎ ያናገረ በመላአኩ በቅዱስ ገብርኤል አማካኝነት መንፈስ ቅዱስ ገልጦላት ዮሐንስ መባል አለባት አለች። ዘካርያስን ለልጁ ምን ስም ሊያወጣለት እንደሚፈልግ ሲጠይቁት መጻፊያ ሰሌዳ እንዲሰጡት ጠይቆ ስሙ ዮሐንስ ነው ብሎ ጻፈ። ወዲያውም አንደበቱ ተፈታ እግዚአብሔርንም እያመሰገነ ይናገር ጀምር። በዚህም ምክንያት ጎረቤቶቹ ሁሉ በፍርሃት ተሞሉ። ነገሩ በይሁዳ አውራጃ ሁሉ ተወራ። የሰሙትም ሁሉ ይህ ህፃን ምን ይሆን እያሉ በመገረም ጠየቁ። ካህኑ ዘካርያስም በመንፈስ ቅዱስ ተመልቶ ስለ ህፃኑ ስለ ቅዱስ ዮሐንስ ትንቢት ተናገረ። የእስራኤል ጌታ አምላክ ይባረክ ጎብኝቶ ለህዝቡ ቤዛ አድርጓልና ከጥንት ጀምሮ በነ የተናገሩት በቅዱሳን ነቢያት አፍ እንደተናገረ በብላቲ ነው። በዳዊት ቤት የመዳን ቀንድን አስነስቷልና ብሎ ዘመነ ስጋዊ መድረሱን ከተናገረ በኋላ ህፃኑን በተመለከተ ደግሞ ደግሞም አንተ ህፃን ሆይ የልዑል ነቢይ ትባላለህ መንገዱን ልትጠርግ በጌታ ፊት ትሄዳለህና፣ እንደዚሁም የኃጢአታቸው ስርየት የሆነውን የመዳን እውቀት ለህዝቡ ትሰጣለ በማለት ቅዱስ ዮሐንስ የጌታችን የመድኃኒታችን የኢየሱስ ክርስቶስ መንገድ ጠራጊ እንደ ሚሆን ማለትም ከእርሱ ቀድሞ የህዝቡ ልብ ጌታችንን እና ትምህርቱን እንዲቀበል የሚያዘጋጅ ትምህርት እንደሚያስተምርም ተናገረ። የቅዱስ ዮሐንስ መንገድ ጠራጊነት በቅዱስ ገብርኤል እና በአባቱ በዘካርያስ ብቻ ሳይሆን በሌሎች ነቢያትም ትንቢት የተነገረለት ነበር። ነቢዩ ኢሳይያስ የአዋጅ ነጋሪ ድምፅ እንዲህ ይላል፣ የእግዚአብሔርን መንገድ በምድረ በዳ አዘጋጁ በማለት ተናግሮ ነበር። ነቢዩ ሚልኪያስ ደግሞ እንዲህ ብሎ ነበር፣ እነሆ በፊቴ መንገድ እንዲያዘጋጅ መልእክተኛዬን እልካለሁ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ከመምጣቱ በፊት ነቢዩ ኤልያስን እልክላቸዋለሁ። እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። የቅዱስ ሉቃስ ወንጌል ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤልም ሕዝብ በይፋ እስኪታይበት ቀን ድረስ በበረሃ ኖረ ከማለት ውጪ ወደ በረሃ ስለሄደበት ምክንያትና ስላስተዳደጉ ዝርዝር ነገሮችን አይነግረንም። ሌላውን የምናገኘው ከትውፊትና ከአዋልድ መጽሐፍት ነው። ሄሮድስ ሕፃናትን ሲያስጨፈጭፍ እናቱ ኤልሳቤት የልጇን ሕይወት ለማትረፍ ይዛው ወደ ግብፅ በረሃዎች ተሰዳለች። በዚያም በስደት ሳሉ እናቱ በመሞቷ በፈቃደ እግዚአብሔር ቶራ የተባለችን እንስሳ ጡት እየጠባ በገዳም እንዳደገ የወንጌል አንድምታችን ያስረዳል። ቅዱስ ያሬድም በድጓው ዮሐንስ ከቶራዎች ጋር በገዳም አደገ ብሏል። የቅዱስ ዮሐንስ ልብሱ የግመል ጠጉር ነበር። ወገቡም የጠፍር መታጠቂያ ነበር። ምግቡም አንበጣና የበረሃ ማር ነበር። ቅዱስ ዮሐንስ አፈወርቅ ስለዚህ ሲያስተምር በበረሃ ውስጥ እየኖረ ከፀጉር የተሰራ ልብስና መታጠቂያ ከየት አመጣ ብለን እንጠይቅ ይሆን? ይህንን እንደ ችግር የምናየው ከሆነ ሌሎች ብዙ ነገሮችንም መጠየቅ ይኖርብናል። እንዴት በክረምቶችና በበጋው ሙቀት በበረሃ ውስጥ መኖር ቻለ ያውም በለጋ እድሜውና በማይችል ሰውነቱ ሌሎችም ብዙ ጥያቄዎች አሉ ስለዚህም ጥያቄያችንን አቆመን የእግዚአብሔርን ድንቅ ስራ ወደ ማድነቅ ብንሄድ ይሻላል ብሏል ቅዱስ ዮሐንስ እንዲህ ያለ የትርምህት ኑሮ በመኖሩ ምክንያት ጌታችንም ዮሐንስ ሳይበላና ሳይጠጣ መጣ ብሎታል ቅዱስ ዮሐንስ በበረሃ ለሰላሳ 30 ዓመታት ከቆየ በኋላ በይሁዳ ምድረ በዳ እየሰበከ መጣ ስብከቱም መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነበር አስቀድሞ ነቢያቱ በኋላም አባቱ እንደተነበዩለት ቅዱስ ዮሐንስ የጌታችንን መንገድ የመጥረግ አገልግሎቱን ጀመረ። የአገልግሎቱና የትምህርቱ ዓላማዎች ሁለት ነበሩ። የመጀመሪያውና ዋና ዓላማው ጌታችን መድኃኒታችን ኢየሱስ ክርስቶስን እስራኤል እንዲያውቁት ማድረግ ነው። ይህንም ራሱ እንዲህ ሲል ይነግረናል። እስራኤል እንዲያውቁት እኔ በውኃ ላጠምቅ መጣው። በዚህም ምክንያት ጌታችን ወደ እርሱ ከመምጣቱና ከመጠመቁ በፊት እየደጋገመ እኔ በውሃ አጠምቃቸዋለሁ፣ ነገር ግን ጫማውን ልሸከም የጫማውንም ማሰሪያ ልፈታ የማይገባኝ ከኔ በኋላ የሚመጣው እርሱ በመንፈስ ቅዱስና በእሳት ያጠምቃቸዋል እያለ ሕዝቡ የጌታን መምጣት እንዲጠባበቁ ያደርግ ነበር። ጌታችንም ወደ እርሱ መጥቶ ከተጠመቀ በኋላ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ፣ ከእኔ ፊት የነበረው ከእኔ ይበልጣል ያልሁት እርሱ ነው እያለ ወደ ጌታችን ይመራቸው ነበር። ከዚህም በተጨማሪ አብ ወልድን ይወዳል፣ ሁሉን ነገር በእጁ ሰጥቶታል። በወልድ የሚያምን ሁሉ የዘላለም ሕይወት አለው። በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትን አያይም በማለት የጌታችንን ወልድ እግዚአብሔርነትና በእርሱ የእግዚአብሔር ልጅነት ካላመኑ ሕይወት እንደሌለ አስተምሯል። በሁለተኛ ደረጃ የቅዱስ ዮሐንስ አገልግሎትና የትምህርት ዓላማ ደግሞ መጥምቁ ዮሐንስ በበረሃ እያጠመቀና ለኃጢአቱ ስርየት የንስሐ ጥምቀትን እየሰበከ መጣ ተብሎ የተገለጸው ሲሆን፣ ይህንን ቅዱስ ዮሐንስ አፈወርቅ እንደሚከተለው ያብራረዋል። ቅዱስ ዮሐንስ ያጠምቅ የነበረው ጌታችን በሞቱ የበደላችንን ዋጋ ከመክፈሉ በፊት ስለነበር እዚያን ጊዜ ምንም አይነት ስርየት የለም። ስርየት የጌታችን ደም ውጤት ነውና፣ ታዲያ ለኃጢአት ስርየት የንስሐ ጥምቀት እየሰበከ መጣ ማለት ምን ማለት ነው? አይሁድ ቸልተኞች ነበሩ፣ ኃጢአታቸውንም አያስቡትም ነበር። ይልቁንም በብዙ ከፍተኛ ጥፋቶች ተጠያቂ ሆኖ ሳለ ራሳቸውን በሁሉም ረገድ ትክክለኛ ጻድቅ አድርገው ይቆጥሩ ነበር። በአባቶቻቸው ላይም አጉል ትምክህት ነበራቸው። እነዚህ ነገሮችም ለጥፋቶቻቸው ሁሉ መንስኤ ሆነዋል። ስለዚህ ይህንን የጥፋታቸውን መንስኤ ለማስወገድ ቅዱስ ዮሐንስ ኃጢአታቸውን እንዲ ያስተውሉ እያደረገ የለበሰው ልብስ ራሱ ራሳቸውን እንዲመረምር የሚያደርግ ነበር። ስብከቱም ይኸው ነበር፣ ለንስሐ የሚገባ ፍሬ አፍሩ። ራሳቸውን በኃጢያታቸው አለመውቀሳቸውና የራሳቸው ሥራ ሳይኖራቸው በአባቶቻቸው ያላግባብ መመካታቸው ከክርስቶስ እንዲርቁ አድርጓቸዋል። ኃጢያታቸውን ማስተዋል ግን መድኃኒታቸውን እንዲፈልጉና እንዲናፍቁ ያደርጋቸዋል። ቅዱስ ዮሐንስም የመጣው ይህንን ለማድረግ ነው። ምክንያቱም ራሳቸው ጸጋውን ባይወቅሱ የጌታን ጸጋ አይፈልጉም አይናፍቁም። ጸጋውን ካልፈለጉ ደግሞ ስርየትን አያገኙ የቅዱስ ዮሐንስ ትምህርትና ጥምቀትም ወደዚሁ የሚመራ ነው። ስለዚህም ለንስሐ የሚገባ ፍሬ አፍሩ እያለ ይመክራቸዋል። ምሳር ዛፎችን ሊቆርጥ ተዘጋጅቷል እያለ ይገስጻቸዋል። አብርሃም አባት አለን በማለት ራሳችሁን አታታሉ። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች አድርጎ ሊያስነሳለት ይችላል እያለ ያስጠነቅቃቸዋል። ቅዱስ ዮሐንስ ወደ እር እርሱ ይመጡ የነበሩትን ሰዎች እንዲህ ያስተማረ የንስሐ ጥምቀትን እያጠመቀ የጌታችን ተከታዮች ለመሆን ያዘጋጃቸው ነበር። በአጠቃላይ ያደርግ የነበረው ነገር በአንድ በኩል ለህዝቡ ኃጢአታቸውን በማሳሰብና አዳኝ መድኃኒት እንደሚያስፈልጋቸው በማሳመን በሌላ በኩል ደግሞ ጌታችን ዓለምን ለማዳን የመጣ መሆኑን በመግለጽ ህዝቡን ወደ ጌታችን መምራት ነበር። ቅዱስ ዮሐንስ አፈወርቅ ይህንን እንዲህ በማለት ይገልጿል። በአጠቃላይ መጥምቁ ዮሐንስ ያደረገው ነገር ጌታ ሰይጣን እጁን ይዞ ወደ እያንዳንዳቸው ቤት እየወሰደ በእርሱ እመኑ እንደማለት ያለ ነው። ቅዱስ ያሬድም በድጓው ቅዱስ ዮሐንስን በጣፋጭ አንደበቱ ወንጌልን የሚሰብከውን ጀርባው በግመል ፀጉር የተከደነውን የዮሐንስን ቸርነት እንናገራለን እያለ የትምህርቱን ደገኛነት ያመሰግናል። ቅዱስ ዮሐንስ እንዲህ እያደረገ በሚያስተምርበትና ህዝቡን በሚያጠምቅበት ወቅት ከህዝቡ ጥያቄ ይቀርብለት ነበር። አንተ ማነ? ኤልያስ ነህን? ነብዩ ነህን? ክርስቶስ ነህን? እያሉ ይጠይቁት ነበር። እርሱ ግን እኔ ክርስቶስ አይደለሁም፣ ኤልያስም አይደለሁም። እኔ ነብዩ ኢሳይያስ የጌታን መንገድ አቅኑ እያለ በምድረ በዳ የሚጨው ድምፅ ብሎ የተናገረልኝ ነኝ። እኔ በውሃ አጠምቃቸዋለሁ። ከኔ የሚበልጠውና ከኔ በኋላ የሚመጣው ግን በመንፈስ ቅዱስ እሳት ያጠምቃቸዋል በማለት ይመልስላቸው፣ ያስተምራቸውም ነበር። በዚህም ምክንያት ወንጌላዊው ቅዱስ ዮሐንስ በመመስከር ወደ ኋላ አላለም፣ በግልጽ መሰከረ ብሎ ጽፎለታል። ቅዱስ ዮሐንስ እንዲህ ህዝቡን እያስተማረና እያጠመቀ ባለበት ወቅት ጌታችን ኢየሱስ ክርስቶስ በእርሱ ለመጠመቅ ቅዱስ ዮሐንስ ያጠምቅበት ወደ ነበረበት ወደ ዮርዳኖስ ወንዝ መጣ። ቅዱስ ዮሐንስም እኔ በአንተ ልጠመቅ ይገባኛል እንጂ አንተ ወደ እኔ እንዴት ትመጣለህ? ብሎ ይከለክለው ነበር። ጌታችን ግን መልሶ አሁንስ፣ ፍቀድልኝ፣ እንግዲህስ ጽድቅን ሁሉ ልንፈጽም ይገባልና አለው። ያን ጊዜም ፈቀደለት። ጌታችንም በትህትና በፍጡሩ እጅ ተጠመቀ። ቅዱስ ዮሐንስም አምላኩን አጥምቋልና መጥምቀ መለኮት ተባለ። ቅዱስ ያሬድ በድጓው ደጋግሞ እንዲህ እያለ ይህንን ድርጊት ያወሳል። ካህኑ ዮሐንስ ከነቢያት ሁሉ ከፍ ከፍ አለ። ምግቡን ቅጠልና ጤዛን አደረገ። አምሳያ የሌለውን ነበልባልን አጠመቀ። በጣፋጭ አንደበቱ ወንጌልን የሰበከንና ቀኝ እጁ የመለኮትን ትኩሳት ወይም ማቃጠል የዳሰሰች የቅዱስ ዮሐንስ ቸርነትን እንናገራለን። እንዲህ ያለ የክብር ጌጥ እግዚአብሔርን መፍራት፣ ትህትናና ፍቅር መላእክት የሚሰግዱለትን ታላቅ ኃይል ያላቸው የሚያመሰግኑትን የቅዱስ ዮሐንስን ክብሩን ከፍ ከፍ ማለቱን ተመልከቱ። ዳግመኛም ቤተ ክርስቲያን በመልክዓ ዮሐንስ ላይ የእግዚአብሔር ቅዱስ ለምትሆን ለአንተ መዳፍ ሰላም እንላለን የመለኮት እሳትን የዳሰሱ ጣቶችህንም ሰላም እንላለን በመንፈሱ ይቀድሰንና ያነጻን ዘንድ ወደ መምህረ ኢየሱስ ክርስቶስ ዘንድ ጸልይልን እያለች ትማጸኗለች። ጌታችን በተወለደ ጊዜ የይሁዳ ገሊላና የሰማርያ ንጉስ የነበረውና ሕፃናትን በቤተልሔም የሚያስገደለው ታላቁ ሄሮድስ ስድስት ልጆች ነበሩት። አንደኛው ሄሮድስ ፊሊጶስ ቀዳማዊ፣ ሁለተኛው ሄሮድስ ፊሊጶስ ዳግማዊ፣ ሦስተኛው አርኬላዎስ፣ አራተኛው አርስጦቡለስ፣ አምስተኛው ሄሮድስ አንቲ ጳስ እና ስድስተኛው አንቲ ጳጥር ነበሩ። ታላቁ ሄሮድስ ሲሞት ሶስቱ ልጆቹ ሄሮድስ ፊሊጶስ ዳግማዊ፣ አርኬላዎስ እና ሄሮድስ አንቲጳስ መንግስቱን ለሶስት ከፈሉት። ሄሮድስ ፊሊጶስ ቀዳማዊ ሄሮዲያዳ የምትባል ሚስትና ሰሎሜ የምትባል ልጅ ነበሩት። ይህቺ ሄሮዲያዲያ የምትባለው ሴት ባሏን ትታመጣ የገሊላ ገዢ የነበረውን የባሏን ወንድም ሄሮድስ አንጢጳስን አገባች። በዚህን ጊዜ መጥምቁ ዮሐንስ የወንድምህን ሚስት ማግባት አይገባህም እያለ በድፍረት ይገሥጸው ነበር። በዚህም ምክንያት አስይዞ ወደ እስር ቤት አስገባው። ሊገድለው ቢፈልግም ህዝቡ እንደ ነቢይ ይመለከተው ነበርና ተቃውሞ እንዳይነሳበት ፈርቶ ተወ። ቅዱስ ዮሐንስ በእስር ቤት ሳለ ጌታ በእርሱ እጅ ከተጠመቀና አርባ ማዓልትና አርባ ሌሊት ከጾመ በኋላ በማድረግ ላይ ያለውን ነገር፣ ትምህርቱን፣ ተአምራቱን በሰማ ጊዜ በደቀ መዛሙርቱ አማካኝነት ወደ ጌታችን መልእክት ላከ እንዲህ ሲል የሚመጣው አንተነ ወይስ ተስፋ የምናደርገው ሌላ አለ? ጌታ ተመልሶ እንዲህ በማለት በምስጢራዊ ዘይቤ የአውንታ መልስ ላከለት፣ ሄዳችሁ ያያችሁትንና የሰማችሁትን ለዮሐንስ ንገሩ። ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮች ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል፣ በእኔም የማይሰናከል ብፁ ነው። መልእክተኞቹ ከሄዱ በኋላ ጌታ አብሮት ለነበሩት ህዝቦች ቅዱስ ዮሐንስን ሴቶች ከወለዷቸው ወገን ከመጥምቁ ዮሐንስ የሚበልጥ አልተነሳም እያለ አመስግኖታል። ቅዱስ ዮሐንስ ታስሮ ከጳግሜን ሁለት እስከ መስከረም ሁለት በእስር ቤት ቆየ። ያሳሰረው ሄሮድስ አንቲጳስ መስከረም ሁለት ቀን የልደት በዓሉን ያከብር ነበር። በዚህ ዕለት የሆነውን ነገር በቅዱስ ማቴዎስ ወንጌል በምዕራፍ 14 እንደሚከተለው አስፍሮታል። የሄሮድስ የልደቱ ቀን በሆነ ጊዜ የሄሮዲያዲያ ልጅ ወይም ሰሎሜ በመካከላቸው ዘፈነችለት፣ ሄሮድስንም ደስ አሰኘችው። ስለዚህም የምትለምነውን ሁሉ ሊሰጣት ማለላት። እርሷ ግን አስቀድማ በእናቷ ዘንድ አውቃ ነበርና የመጥምቁ ዮሐንስን ራስ በወጪት ስጠኝ አለችው። ንጉሱም አዘነ። ነገር ግን ስለ መሐላው አብረውት በማዕድ ተቀምጠው ስላሉት ሰዎች ዮሐንስን ራስ ቆርጠው ይሰጧት ዘንድ አዘዘ። ልኮም በግዞት በእስር ቤት ሳለ የዮሐንስን ራስ አስቆረጠ። ራሱንም በወጭት አምጥተው ለዚያች ብላቴና ሰጧት። እርሷም ወስዳ ለእናቷ ሰጠች። ደቀ መዛሙርቱም መጡ። በድኑንም ወስደው ቀበሩት። መጥተውም ለጌታችን ለኢየሱስ ክርስቶስ ነገሩት። የመጀመሪያ ባሏን ሄሮድስ ፊልጶስን ትታ የባሏን ወንድም ያገባችው ሄሮድያዲያ የወንድምህን ሚስት ልታገባ አይገባህም በሚለው በቅዱስ ዮሐንስ ግጻጼ ትበሳጭ ስለነበር የምታጠቃበትን መንገድ ሁልጊዜ ትፈልግ ስለነበር ለልጇ ለሰሎሜ እንዲያለ ምክር መክራ የቅዱስ ዮሐንስ አንገት እንዲቆረጥ አደረገች። ሄሮድስ አንድ ጊዜ በሰዎች ፊት ቃል ስለገባ እንጂ በውሳኔው ደስተኛ አልነበረም፣ አዝኗል። ምክንያቱም ሁለት ነው። የመጀመሪያው አስቀድመን እንደጠቀስ ነው ህዝቡ ቅዱስ ዮሐንስን ይወዱትና ይቀበሉት ስለነበር እንዳይቃወሙት ፈርቶ ነው። ሁለተኛው የቅዱስ ዮሐንስን ህይወትና ትምህርት እያስተዋለ ሲሄድ ቅዱስ ዮሐንስ በእውነትም ከእግዚአብሔር ዘንድ የተላከ መሆኑን ስላወቀ፣ ይህም ቅዱስ ዮሐንስን አንገቱን ካስቆረጠው በኋላ ጌታችን ያደርጋቸው የነበሩትን ተአምራት በሰማ ጊዜ ይሄ መጥምቁ ዮሐንስ ነው፣ እርሱ ከሙታን ተለይቶ ተነስቷል። ስለዚህ በእርሱ ተአምራት መስራት ይደረጋል፣ በማለቱ ይታወቃል። የመስከረም ሁለት ስንክሳር በዚህ ላይ ተጨማሪ አስደናቂ ነገር ይነግረናል። በዚያችም ቀን የቅዱስ ዮሐንስ ራስ ከሄሮዲአዲያ ከእጆቿ ላይ ወደ አየር ላይ በረረች። ታላቅ ድንጋጤም ሆነ። ደግሞም ሄሮድስ ሆይ የወንድምህ ሚስት ልታገባ አይገባህም እያለች በመጨው ዘልፈዋለችና። የካቲት ሰላሳ ስንክሳር ደግሞ ቅዱስ ዮሐንስ አፈወርቅን ጠቅሶ የሚከተለውን ይጨምራል። ሄሮድስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጠው በፀሐይል አድርገው ወደ ሄሮድስ አመጡለት። እርሱም ለሄሮድ ያዲያ ልጅ ሰጣል። እርሷም ለእናቷ ወስዳ ሰጠች። ይህችም የረከሰች አመንዝራ ሴት ልትዳሰሳ በወደደች ጊዜ በወጪቱ ውስጥ ጠጉሯ ተዘርግቶ ወደ አየር በረረች። በአየርም ሆና የወንድምህን ሚስት ልታገባ አይገባም እያለች አስራ አምስት ዓመት ኖራ በአረቢያ ምድር አርፋ በዚያ ተቀበረች። ከብዙ ዘመናት በኋላ ያ ቦታ የነጋዲያን ማደሪያ ሆነ። በእግዚአብሔርም ፍቃድ ሁለት አማንያን ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በህልም ገለጠላቸውና የከበረች ራሱን ያወጡ ዘንድ አዘዛቸው። እነርሱ ከቤቱማ ወጡት ከራሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብርን አከበሯል። ለእግዚአብሔር ምስጋና ይሁን። እኛንም መለኮትን ባጠመቀ በከበረ ዮሐንስ ጸሎት ይማረን። ልዩ የሆነች በረከቱም ከእኛ ጋር ትሁን ለዘለዓለሙ አሜን።